ያለንበት ዘመን ከመቼውም ጊዜ በላይ ፈተና፣ ክፉ መርዶና፣ አስደንጋጭ ዜና የሚሰማበት ዘመን ላይ እንገኛለን። አሁን ደግሞ በሩቅ ምስራቅ በምትገኘው በቻይናዋ ራስ ገዝ ከተማ በሆነችው በሆንግ ኮንግ ከተማ እየተሰማ ያለው ነገር እጅግ በጣም አስደንጋጭና ልብን የሚያርድ ዜና ነው። የሆንግኮንግ ከተማ እጅግ በጣም ደማቅና ውብ የሆነች ከተማ ናት። ይህች በስልጣኔና በቴክኖሎጂ የተመሰከረላት የሆንግ ኮንግ ከተማ ታይቶም ተሰምቶም በማይታወቅ የእሳት ሰደድ እየተበላችና እየተለበለበች ትገኛለች። በዚህም ደግሞ በርካቶች በሞት ሲጎዱ፣ ሌሎች ደግሞ በከፍተኛና ቀላል ጉዳት ላይ እንደሚገኙ መረጃዎች ያመለክታሉ። ዓለማችን እንዲህ ባለ ፈጣን የጥፋት፣ የሽብር፣ የውድመት ዜና ላይ እየተጓዘች ባለችበት ሰዓት ላይ የጌታ መምጫው የክርስቶስ የትንቢት ቃል በዚያም በዚህም ስፍራ እየተፈጸመ ባለንበት ሰዓት ሰው ከማስተዋል ወደ እግዚአብሔር ቃል ከመመለስ ይልቅ በዓለም ደስታ በጥፋት ጉዞ ላይ እንደሚገኝ እየተመለከትን እንገኛለን። ሰላም፣ ውድ የንጋት ኮከብ ሚዲያ ቤተሰቦች፣ በዛሬው ዝግጅቴ ወደ ቻይና ሆንግ ኮንግ በማምራት በዚያ የተፈጸመውን እጅግ አስደንጋጭ የሆነውን የእሳት ቃጠሎን እንቃኛለን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ መረጃዎች ሲለቀቁ ፈጥነው እንዲደርሷችሁ የደወል ምልክቷን በመጫን ላይክ እና ሼር በማድረግ ቤተሰብ ወዳጅ እንድትሆኑ የምጋብዛችሁ ሙሉጌታ ስዩም ነኝ። ከመቼውም ጊዜ በላይ ዓለማችንና ምድራችን በፈጣን የለውጥና የጥፋት ጉዞ ላይ ትገኛለች። የሰው ልጅ በምድር መኖር ከጀመረበት ዘመን ጀምሮ አሁን በምድራችን ላይ የሚታዩ የተፈጥሮ ጠባያት ለውጥና የሰው ልጅ እልቂትና ሞት በምድራችን ላይ እንዳሸን የሰፋበትና የተንሰራፋበት ጊዜ እንገኛለን። በተለይ ደግሞ ባደጉትና በሰለጠኑት ምዕራባውያን ሀገራት ከምድር መናወጥ እስከ ጎርፍ ከባሰም ደግሞ እስከ ሱናሚ ድረስ የሚታዩት የተፈጥሮ ጠባያት የሰው ልጅ እልቂትና ሞትን በምድራችን ላይ ከመቼውም ጊዜ በላይ በአይናችን እያየን እንገኛለን። ይህ ደግሞ ምድራችን አሁን ከኖረችበት ዘመን ይልቅ የማትኖርባቸውና የመጥፊዋ ዘመናት ቅርብ እንደሆኑ ከመጽሐፍ ቅዱስ ቃል እስካለንበት እውነት ድረስ ስንመለከት ይህ እውነት ሆኖ እየመጣ ያለ ክስተት ነው። ምድራችን በዚህ ብቻ ሳይሆን በሌላም የሰው ልጅ ጥፋትና ጦርነትም እየታወከችና የሰው ልጅ መልእክት እየበዛ ይገኛል። ሰው እርስ በርሱ የማይተማመንበት መጽሐፍ እንዳለው ፍቅር የቀዘቀዘበት ሆኖ የሚጠራጠርበት ዘመን ላይ ከመገኘታችን የተነሳ በምድር ያለው የሰው ልጅ የመኖር ተስፋን ካጣና በስጋትና በሰቀቀን መኖር ከጀመረ ከረመረመ ብሏል።

እስካሁን ያሉበት ያልታወቀ ሲሆን በሺዎች የሚቆጠሩ የሆንግ ኮንግ ነዋሪዎች ወደ ጊዜያዊ መጠለያዎች እንዲዘዋውሩም እንደተደረገ ነው። ከከተማዋ የሚወጡ መረጃዎች የሚያመለክቱት በአንድ አካባቢ በሚገኙ መኖሪያ ህንፃዎች ላይ የተነሳው እሳት ቃጠሎ ከ18 ሰዓት በላይ ለሚሆን ጊዜ ሲግለበለብና ሲቀጣጠል ቆይቷል። በአስከፊነቱ ባለፉት ስልሳ ዓመታት ከተከሰቱ የእሳት አደጋዎች ቀዳሚ የሆነውን ይህንን ክስተ ፍሰት ለመቆጣጠር ከ800 በላይ የእሳት አደጋ ሰራተኞች ተሰማርተዋል። ሮብ ምሽት የተነሳው ይህ እሳት አደጋ ሆንግ ኮንግ በሚገኘው ዋንግ ፉክ ኮርት በተሰኘ ግዙፍ የጋራ መኖሪያ ህንፃዎች መንደር ነው። ይህ መንደር እያንዳንዳቸው 31 ወለሎች የያዘ ስምንት የመኖሪያ ህንፃዎችን የያዘ ሲሆን ከአንድ ህንፃ በስተቃር በሁሉም ላይ የእሳት አደጋ አጋጥሟቸዋል። በ2021 የወጣው የመንግስት የህዝብ ቆጠራ መረጃ እንደሚያሳየው በእነዚህ ህንፃዎች ላይ በሚገኙት ከ1984 አፓርትመንቶች ውስጥ 4600 ገደማ ነዋሪዎች ይገኙበታል። ከ42 ዓመት በፊት በ1975 ዓ.ም የተገነቡት እነዚህ ውብ አፓርታማ ህንፃዎች በእድሳት ላይ ይገኙ ነበር። ዙሪያቸውም እድሳቱን ለማከናወን በተዘረጉ የቀርከሃ መወጣጫዎችና አረንጓዴ ባለውን ፊት መሸፈኛ ጨርቆች ተከበው ነበር። በአካባቢው የተቀረጹ ቪዲዮዎች እሳቱ በቀርከሃው አማካኝነት በፍጥነት ሲስፋፋ እንደነበር አሳይተዋል። በርካታ ነዋሪዎች ለአገር ውስጥ መገናኛ ብዙሃን እየሰጡት እማኝነት እንደሚያሳየው እሳቱ በተነሳበት ሰዓት ማንቂያ ደውል አልተሰማም ነበር። የእሳት አደጋው በአስከፊነት መጠኑ ከፍተኛ የሆነው ደረጃ አምስት ምድብ ውስጥ ተቀምጧል። በሆንግ ኮንግ ከተማ በዚህ ምድብ ውስጥ የወደቀ የእሳት አደጋ የተከሰተው ከአስራ ሰባት ዓመታት በፊት ነበር። የእሳቱን መነሻ ለማግኘት የተደረገው የመጀመሪያው ደረጃ ምርመራ። እሳቱ የተስፋፋበት ፍጥነት ያልተለመደ እንደሆነ ማመላከቱን የሆንግ ኮንግ የደህንነት ኃላፊ ተናግረዋል። በህንፃው የሚገኙ መስኮቶች የተሸፈኑበትና በከፍተኛ መጠን የሚቀጣጠለው ፖሊስትሪን የተባለ የግንባታ ግብዓት ለእሳቱ መባባስና መዛመት አንድ ምክንያት ሆኖ ተጠቅሷል። እሳቱ ከተነሳበት ጊዜ አንስቶ በአደጋው ሕይወታቸው እያለፈ ሰዎች ብዛት በተመለከተ የሚወጡ ቁጥሮች ቀስ በቀስ እየጨመሩ ቁጥራቸውም እያሻቀበ ይገኛል። የሆንግ ኮንግ ባለስልጣናት በሰጡት ጋዜጣዊ መግለጫ ላይ ይፋ የተደረገው የመጨረሻው ቁጥር እንደሚያመለክተው እስካሁን አርባ አራት ሰዎች መሞታቸው በይፋ ተረጋግጠዋል። አርባ ሰዎች ህይወታቸው እያለፈው በአደጋው ስፍራ ላይ ሲሆን አራቱ ደግሞ ወደ ሆስፒታል ከደረሱ በኋላ ህይወታቸው አልፏል። አርባ አምስት ሰዎች ደግሞ አስጊ ሁኔታ ውስጥ ይገኛሉ ብሏል። ምርመራ ውጤቱ ከተጎዱት ሰዎች መካከል የእሳት አደጋ ሰራተኞች እንደሚገኙበትም ተመላክቷል። ሆንግ ኮንግ ውስጥ በዚህ መጠን የሰዎችን ህይወት የቀጠፈ እሳት የተከሰተው ከ63 ዓመት በፊት በአውሮፓውያን ሺ962 ሁለት ዓመተ ምህረት ነበር። በወቅቱ በርካታ ህንፃዎች ላይ የተነሳው እሳት ለአርባ አራት ሰዎች ሞት ምክንያትም ሆኖ ነበር። ከእሳት አደጋው ጋር በተያያዘ ሶስት የተጠረጠሩ ሰዎች በቁጥጥር ስር መዋላቸውንና ምርመራ መጀመሩን የአገር ውስጥ መገናኛ ብዙሃን ዘግበዋል። በፖሊስ ከተያዙት ሰዎች ውስጥ ሁለቱ የህንፃዎቹን እድሳት የሚያከናውነው የኮንስትራክሽን ኩባንያ ዳይሬክተሮች ናቸው። አንዱ ደግሞ የምህንድስና አማካሪ ነው። የሆንግ ኮንግ ባለስልጣናት በግንባታ ወቅት ህንፃ ለመሸፈን የሚውል ባለወንፊት መረብና የደህንነት መጠበቂያ ቁስ ህንፃዎች ዙሪያ አግኝተዋል። እነዚህ ቁሶች እሳትን የሚቋቋሙ እንዳልነበሩም ገልጸዋል። የህንፃው መስኮቶች ተቀጣጣይ በሆነ የፕላስቲክ ቁስ ወይም ስታይሮፎም ተሸፍነው ታይተዋል። የሆንግ ኮንግ ፖሊስ ቃል አቀባይ እንደገለጹት በሚደረገው ምርመራ እሳቱ እንዲነሳ ምክንያት የሆኑ በኩባንያው ኃላፊዎች የተፈጸሙ ድርጊቶች ወይም ቸልተኞች ስለመኖራቸው ማጣራት ይደረጋል ብለዋል። የኩባንያው ኃላፊ የሆኑት ሰዎች በከፍተኛ መጠን ቸልተኛ በመሆናቸው የተነሳ አደጋው እንደተፈጠረ፣ እሳቱ ከቁጥጥር ውጭ በሆነ ሁኔታ እንደተስፋፋና ከፍተኛ ሞት እንደተከሰተ ለማመን የሚያስችል ምክንያት አለን ሲሉ ቃል አቀባዩ ተናግረዋል። ይሁን እንጂ እስካሁን ድረስ እሳቱ የተነሳበት ትክክለኛ ምክንያትና ጉዳይ እንዳልታወቀ ነው። ከሆንግ ኮንግ ከተማ የሚወጡ መረጃዎች የሚያመለክቱት እንግዲህ ዓለማችን እንዲባለ ፈጣን በሆነ የሽብርና የጥፋት ጉዞ ላይ እንዳለች እንረዳለን። ከጥቂት ጊዜያት በፊት በአሜሪካ ሎስ አንጀለስ ተከስቶ የነበረው አስከፊ ሰደድ እሳት ከተማዋን እንዳልነበር አድርጎ ብዙ ሀብትና ንብረት እንዳጠፋም እንዳወደመ የቅርብ ጊዜ ትዝታችን ነው። አሁን በሰሜን፣ በምዕራብ፣ በደቡብ፣ በምስራቅ የምንሰማቸው እንደዚህ ደስ የማይሉ ልብን የሚያሸብሩ የሚያስጨንቁና የሚረብሹ ዜናዎችን ዕለት ከዕለት በመስማት ላይ እንገኛለን። እንዲህ ያሉ ነገሮችን ለመስማታችን ክርስቶስ በማቴዎስ ወንጌል ምዕራፍ 24 ላይ የተናገረው የትንቢት ቃል የዓለም ፍጻሜ በሚሆንበት ሰዓት ላይ በምድር ላይ ሽብር ይሆናል ብሎ እንደተናገረው የሰው ልጅ በያለበት ስፍራ ሁሉ የሚሰማው የሚያደምጠው ልብን ደስ የሚያሰኝ ወይም መንፈስን የሚያጽናና ሳይሆን ለጆሮ የሚከብዱ ልብን የሚያዝሉ መርዶዎችን በመገናኛ ብዙሃን እየተመለከትን እንገኛለን። ሰው ይህን አውቆና ተረድቶ ወደ ንስሐ፣ ወደ ክርስቶስ እቅፍና ፍቅር ሊመለስ ይገባዋል፤ መልእክታችን ነው።